ቱልኝ ቺጋ ጦጥ ባለየ ሁላችሁም ይሄን ቪዲዮ ሼር ኮፕሊንግ ከፊት ለፊታችን ታላቅ የፆም ቀን እየመጣ ነው። እሱን ላስታውሳችሁ ፈለግኩኝ። እርሱም የአሹራ ቀን ፆም ነው። ስለዚህ ቪዲዮዎች ለመላው ሙስሊሞች ሼር እንድታደርጉ እባካችሁ። መቃብር እየሰመጠ ያለበት ሁኔታ ነው ስብሓንላህ እዚ ጋር ደግሞ ሌላ የሚያሳዝን ክስተት። ይህን መቃብር እንዴት እንደሰመጠ ምን ያክል እንደወረደ ተመልከቱት። በምትሄዱበት ሁሉ ልክ እንደዚ አይነት ምርጥ አሰሪ መዳም ይቅጠማችሁ። ይቺ እታችን እንግዲህ ኮንትራቷን ጨርሳ ወደ ኢትዮጵያ ልትሄድ ኤርፖርት ውስጥ ፈመን አህለን ወሳህለን ተመልክተቶች በላችሁበት የአላህ ሰላም ዝናት ረድ ይቸረታለሽ። አላ ዛሬም ከመገን የተመለከተችት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ ኢስላማዊ ቪዲዮ አሉ። ኢንሻአላህ እነሱም ቪዲዮዎች በጋራ እንመለከተ የተለያዩ ቪዲዮዎች አሉ፣ የምንማማርበት የሚያሳዝኑም ቪዲዮዎች አሉ። ኢንሻአላህ ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበረች ላይክ ላይክ እያደረጋችሁ ሀሳብ እና ሰርታችሁ የሰጣችሁ፣ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቀጥሳ ወደ ቪዲዮ አልፍኩላችሁ። ይህን ነገር ለሁላችሁም ተመኘውላችሁ። በምትሄዱበት ሁሉ ልክ እንደዚህ አይነት ምርጥ አሰሪ መዳም ይቅጠማችሁ። ይቺ እህታችን እንግዲህ ኮንትራቷን ጨርሳ ወደ ኢትዮጵያ ልትሄድ ስትል ኤርፖርት ውስጥ እንደምትመለከቱት ከመዳሟ ጋር በእንባን የተለያዩት። ይህ ቪዲዮን በአለም ላይ መነጋገሪ ይሆኗል። የእኛ ኢትዮጵያውያን ሴቶች ጥሩ ጀግናና አመለሸጋ መሆናቸውን አስመስክረዋል። አው ይህ ማሳያ ነው። እንግዲህ በጣም ጥሩ መልካም እንደሆነ ጭምር ማለት ነው። በዚህ ደረጃ እንደዚህ አይነት አረቦች እንደዚህ አይነት መዳሞች አሉ ወይ የሚያስምልበት አጋጣሚ ነው። በጣም እጅግ ደስ የሚል ነገር ነው። በየሄዳችሁበት ቦታ አላህ ያስወዳችሁ፣ አላህ ስኬታማ ያድርጋችሁ። ለማትወድ ወዳለው ለሁላችሁም ቅጠማችሁ። በጣም መጥፎ አረቦችም አሉ፣ ከነሱ አላህ ይጠብቃችሁ። የሁሱ መልእክት ለሁላችሁም ይጠቅምናል እንሻ አላህ

ለኢን በቂቱ ኢለል ዓመል ቃዲም ለአሱ መነታ ሲያሉ ምናልባት የአላህ ፍቃድ ሆኖ ቀጣዩ ዓመት ድረስ በህይወት ከቆየሁ ዘጠነኛውንም ቀን አብሬ እጾመዋለሁ ብለው ተናግረዋል። ስለዚህ ከቻላችሁ ዘጠነኛውና አስረኛውን ቀን ጽ እርም ዋናው የዓሹራ ቀን ጾም ቅዳሜ ሲሆን ዘጠነኛው ደግሞ ጁምዓ ቀን ነው ሁለቱ አለበለዚያ እን ብቻ ብም ችግር የለውም። በላጩ ግን የነብስላ ለ እርሳቸውን ሱና በመጠበቅ

ይህ የአሹራ ቀን ጾም አላህ ስብሓነ ወተዓላ ሙሳ ዓለይሂ ሰላምንና ተከታዮቹን ከፈርዖን ግፍና በደል ነፃ ያወጣበት ሙሳን ያነገሰበት ፈርዖንን የጣለበት ቀን ነው። የሙሳ ደስታ የእኔም ደስታ ነው ብሎ ነብዩ ሰለላሁ ዓለይሂ ወሰለም ገልጸዋል። እና ይህ ጾም እንዳይመልጣችሁ፣ ለሌሎች አስተላልፉ፣ አስታውሷቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዋሌይኩም ሰላም ወረህመቱላሂ ወበረካቱ። ያጀማዓ ሁላችሁ የምተዋወስ ይህንን ቪዲዮ ሽርሽር በማድረግ ማለት ነው ሻ ጁምዓም እንዲሁም ደግሞ ቅዳሜ መጾም አለብን። ያልቻለን ደግሞ ቅዳሜ ወሳኝ ነው። ቅዳሜ የአንድ አመት ወንጀር የሚያስመረው ያቺ የመጨረሻዋ ቀን ቅዳሜ ናት ማለት ነው። ኢንሻአላህ የጀማ ሰሞኑን የሆነ መነጋገሪያ ቪዲዮ አለ። በጣም የሚያስጠሉ የሚያስጠሉ ሴቶች እኔ እኔ አላውቃቸውም ተቆራርጠው ሲመጡ ነው። ስብሃናላህ ለልጄ መድኃኒት መግዣ አንድ ጌማ ጫውሽን ብላት እንዴት እንዳመናጨቀቻት እኛ ፎሎ አርገናት እኛ ጊፍት ሰተናት እኛ ላይቭ እንድትዘፈዘፍ አድርገን ብዙ አስተዋጽኦ አበርክተን ብዙዎቻችሁ ማለት ነው። ነገር ግን በዚህ ደረጃ ሙስሊም በመሆኗና ሂጃብ በመልበሷ ሌሎች ደግሞ መልካም ሰዎች አሉ። በጋራ እንመለከታለን። ሱብሃን አላህ፣ ተመልከቱ በእምነቷና በሂጃቧ እንዲት እንዳመናጨቀቻት። ጌታ በኢየሱስም እነዚህ ምንድን ናቻቦ ነ ተመልከቱልኝ ልኝ እቺ ጋጥ ወጥ ባለየ፣ ሁላችሁም ሁላችሁ ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት እያደረጋችሁ ለስችል ጃርሱልኝ ፕሊስ። አንድ ጊም ብቻ አጫውቺ ለልጆቼ ወተት መግዣና መድሃኒት መግዣ እባክሽን ብላሽ ጀመር። አንቺ እሷን ለመረዳት እናት መሆን አይጠበቅብሽ። ሰው በመሆንሽ ብቻ ልታዝኝ ይገባል። ከአንቺ ቤት ወጣ ወደዚህ ልጅ ቤት ገብታ ምን እንደሰራ ተመልከች። ሚገርመኝ የሚገርመኝ እነዚህን ቀፉ የሰው አሻንጉሊት ፎሎ የምታደርጉ ሰዎች ናቸው። አይለፍልሽ አቦ ስትለምኝ ስታኪ ኑሪ አፈርቢ ምን አይነት በክት የሆነች ልጅ ነበር። በዚህ ደረጃ ሰው ለመርዳት ሰው ብቻ መሆን በቂ ነው። ለእኔ አትስጡ፣ ለእሷ ስጧት እያለ ስብሃነ አላህ፣ በዛ መልኩ ምን አይነት መልካም ሰውም አለ እንደዚህ አይነት መጥፎ ጋጠወጥ የሆኑ ሰዎችም እያሉ ማለት ነው። እንዲሁም ደግሞ እነ ሙቤ ቤት ገብታ በጣም ብዙ እንደተረዳች በተለያዩ አንበሳዎችም እንደወረዱላት ተመልክተናል። ማሻአላህ። እና እንደዚህ አይነት ቪዲዮች በተደጋጋሚ እየተበራከሱ ነገር ግን ያጀማ ገንዘብ ሲኖርን ትንሽ ነገር ሲበቃ ነፍስዬ ወጣጥሮን ከኛ በላይ ያለ ሰው አይመስልንም። ደዎች እንደሰው ማንቆጥርበት ቅጽበት አለ። ራሳችን ልንፈትሽ ይገባል። በህይወታችን ነገ ምን እንደሚከሰትብን አናውቅም። ስለዚህ ልንጠነቀቅ ይገባል እና እንደነዚህ አይነት ሰዎችን ጫፍ የምናደርሳቸው ያለ ቦታቸው ቦታ እየሰጠን የምናቀብጣቸው ራሳችን የምንረዳውና እንዲሁም ደግሞ የምንከተላቸውን ሰዎች ያጀማ ልለይ ይገባል እና በዙ አጋጣሚ ሙቤን፣ አመስግኑልኝ። ማሻላ፣ ያንኛውም ሰው ሙስሊም አይደለም። የግድ ሙስሊም መሆን አይጠበቅብንም። እኔያችን እናት ለመርዳት በዛ ደረጃ ተመልክተናል። ሰው በመሆኑ ብቻ፣ ሰው በመሆኗ ብቻ፣ እናት በመሆኗ ብቻ አክብሮ ለእኔ አትስጡኝ ለሱ ስጧት ሲል ነበርና ለማንኛውም ልናመሰግናቸው እንደነዚህ አይነት ሰዎች ልናበርታታቸው ነው የሚገባው አላህ ከመጥፎ ነገር ይጠብቀን ከነዚህ አይነት ጋጠወጥ ሰዎች ደግሞ ያጀማ ልንጠቅ ይገባል ለመላው ሙስሊሞች ሸር ይደረግ ለካ ስትቀበር የገዛ ቤተሰብህም ይረሳካል አይ ሰው ያሳዝናላል እና መቃብር ቦታ ላይ በጣም ብዙዎች እየሰመጡ ያለበት ሁኔታ ነው በተለይ በዝናብ በተለያዩ ኬዝ ማለት ነው እባካችሁ ቪዲዮን አዳምጦ ሼር ይደረግ። ስብሃናላ፣ እዚህ ጋር ደግሞ ሌላ የሚያሳዝን ክስተት ይሄን፣ መቃብር እንዴት እንደሰመጠ ምን ያክል እንደወረደ ተመልከቱት። በዘንድሮ ዓመት የተቀበረ መቃብር ነው። ከዚህ በፊት አለምባክ አካባቢ የሰመጡ መቃብሮች አሉ። ቤተሰቦቻችሁ መታችሁ ዘይሩ፣ የሚስተካከል ነገር ካለ ማስተካክሉ። ቪዲዮ ሰርች ነበር አሁን እንደዚህ አይነት ቪዲዮዎች ሲሰሩ የትም አካባቢ ቤተሰብ ያሳረፋቸው ሰዎች ሄዳችሁ መቃብሮችን ዘይሩ የሚስተካከል ነገር ካለ አስተካክሉ በዚህ አመት የተቀበሩ ናቸው 2017 ላይ 2017 ላይ የተቀበሩ የትኛው አካባቢ ያለ መቃብር ላይ ዝናብ ሲዘንብበት የመስመጥ አደጋ ሊያጋጥሙ ይችላል ሄዳችሁ መዘየር አለባችሁ ይሄ ጓደኞችን ሰብስቤ አራት መቃብሮች በጣም የሰመጡ መቃብሮች ነበሩ አስተካክለናል ሁለቶቹ ስም የሌላቸው ሁለቶቹ ስም ያላቸው እምነበረድ የተጻፈባቸው? አበባ የተተከለባቸው ናቸው። ቢያንስ ስም ያልተጻፈባቸው ቤተሰብ የሌላቸው ወይ ከመቄዶንያ ወይ ከማዘር ቴሬዛ የመጡ ናቸው እንበል። ስም የተጻፈባቸው አበባ የተተከለባቸው ግን ቤተሰብ ያላቸው ናቸው። መታችሁ ለምን አዘይሩ? ለምን አታስተካክሉ? እባካችሁ፣ ይሄ ቪዲዮ አሁን ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩቲ ያደረጋችሁ ለሁሉም ቤተሰብ እንድታዳርሱ እፈልጋለሁ። በጣም የሚያሳዝኑ ሰው ቤተሰቡን አምጥቶ እዚህ ከቀበረ በኋላ እቃ የጣለ ያክል ችል ላይ ነው። ይህን መቃብር የምታዩት ወይዘሮ ለላሚ ሰይድ የሚለው አላህ ይዘንላት እናት ነች ወይ እህት ነች የው ቤተሰብ ሰባ ሰርፎላ አባ ተክሏል እምነ በርዳ አስፋው ለምን አንድ ይመታቸው አዘይሩ ሌላ እዚህ ጋር ወይዘሮ ተሚማ የሚላል አባካቹ ይሄ መቃብሮች እኔ እንደምታዩት ጓደኞቼ ምዤ አስተካክለናል ዛሬ አልহামዱሊላህ ረብላን በጣም የሰመጡ ነበሩ አንደህ እህታችንም ማንድ ሺብር ለካ ኢስታካከለ ብላ አንድ ሺብር ያን አስተካክለን አላህ ይቀበላት በቻላችሁ መጣን ቪዲዮን ሼር ኮፕሊን ክሪፕ ውስጥ አድርጉት እዚህ ቪዲዮች ለመላው ሙስሊሙ ሼር እንድታደርጉ እባካችሁ። መቃብር እየሰመጠ ያለበት ሁኔታ ነው እና ቤተሰቦቻችሁን፣ ዘመድ አዝማዶቻችሁን ገብታችሁ መቃብር ቦታ ቼክ አድርጉ፣ ዘይሩ ለማለት እወዳለሁ። እንግዲህ ወንድሜ ወሳኝ መልዕክት አስተላልፏል። በዚህ ደረጃ በጣም ከባድ ነገር ነው እና በጣም እንደዚህ አይነት ቦታ ላይ የሚሳተፍ ምርጥ ወንድማችን ነው። አላህ የጠብቀው አላህ እድሜና ረዥም አፍ ያይሰው እሱን ልናበረታታው ይገባል ብዬ አምናለሁ እና ባካችሁ፣ ዘይሩ እያለ ነው። ስለዚህ ባካችሁ ቤተሰቦቻችሁን ዘይሩ። ሰው ከሞተ በኋላ ይረሳል። ሱብሐነላህ። ከባድ ጊዜ ውስጥ ነው ያለን። አላህ ሁላችን መጨረሻ ያሳምርልን። ወደ ሌላኛው ቪዲዮ ያለፍኩላችሁ እህታችን ፋጡማ ሁላችሁም ታቋታላችሁ፣ በካንሰር በሽተኛ እንግዲህ፣ ከሳውዲ አረቢያ የመጣች ለመታከም ማለት ነው ገንዘብ ሲሰባሰቡላት ነበረ። ነገር ግን ብዙ ገንዘብ እንዳትሰባሰባላት በዛ መልኩ እያሸማቀቋት፣ ዶክተር አብይን ስልክ እየጠየቁ ብዙ ነገር ለማድረግ እሷን ለማሸማቀቅ እየሞከሩ ያለበት ሁኔታ ነው። በዛ ዙሪያ እህታችን መሲ መልሰታለች። በጋራ እንመልከት። እያለቀሰችም ያለችበት ሁኔታ ነው። ምንድን ነው ያስለቀሳት እህታችን ፋጡ መስኪ? በጋራ እንመልከት ብዙ ይሻታል። በቃሺ በቃ እሺ፣ የድምፅ ተከፍቶ እንደምታይ ብዙ ለውጣ ለውጣለኝ ግን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 ቪዲዮ ሽር እንድታደርጉ ነው የሰራሁት። እሱም ምንድን ነው፣ ፋጡማን እየረበሻት ያሉት ሶሻል ሚዲያ ላይ ብዙ ቪዲዮ ስለተሰራለት ታመም ብሎ ብዙ ስላዘነ በሚሊዮን የሚቆጠር ገንዘብ ያገኘች እያስመሰሉ የሚያሽሟጥሩ ብዙ ገንዘብ ገብቶልሻል የሚሉ አሉ ጭራሽም ደግሞ ስለ ረዳንሽ ዶክተር አብይ ዶክተር አብይ ማለት የብልጽግና ሊቀመንበር ሳይሆን እውነተኛ በሽታ የሚያክመውን የእሱን ቁጥር ካልሰጠሽን እያሉ የሚያስቸግሩ የኛ ማህበረሰብ ምን ክትባት እንዳመለጠው አላቅም ምን አይነት ቪታሚን እንደጎደለው አላቅም በቃ ስራ ቢዚ ሊሆን ይችላል ዶክተር አብይ ምን ያደርግልኛል እሱን ቁጥር የምቀበለው ብለው እንኳ ሳያስቡ ቁጥሩን ካልሰጠሽኝ በማለት እሷን አእምሯን ይነካሉ ቆይ ደውላችሁ ልጀነጅኑት ነው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 ይሰራጫል ። ነገር ግን እሷ እስከ አምሳ ሺህ ብርና እስከ ስንት ሺህ ብር ነው ትጠየቃለች ለህክምና። ነገር ግን የተዋጣላት ስምንት ሺህ ብር ብቻ ነው። ነገር ግን ጎረቤቶቿ እየመጡ ብዙ ብር ተዋጥቶልሻል፣ ከተዋጣልሽ እስኪ ትንሽ አበድሪን። እሷ የተጠየቀችውን ሩብ እንኳን አላገኘችም። ይሄን ብቻም ሳይሆን አማት ቤት ስትውል፣ እንዴ ብዙ ብር ተዋጥቶላት ሰው አታናግር ቤቷ ነው የምትውለው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 ትምህርት የምትሰጡልን ምንድን ነው? ሰው ተቸግሮ ነው እሰው ፊት ላይ እሰው እጅ ላይ የወደቀው። አዋጡልኛል አዋጡልኝ፣ ልመና ልመናኮ ነው እርዱኝ ማለት እጅግ ትልቅ ሙሲባ ነው። ሰዎች አማራት ስለሌላቸው እርዱን ስላሉ በቃ ሚሊየን ብር የሚሰበሰብ እየመሰላችሁ እየመጣችሁ አበድሩን፣ ይሄን ያክል ገንዘብ ገብቶልሻል ገብቶልሃል እያላች የምታስሟጭጡ ስለ ስለፈጣሪያችሁ ብላችሁ አፋቸውን ዝጉ።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 ስልክ ቁጥሯን ወስደው እየደወሉ የሰፈር ልጅ ነሽ አንቺ ግን ማን ነሽ? ምንድን ነሽ? እንደዚህ እየተላጣ እየተላላጡ እንደ ቃለ መጠይቅ እንደ ምርመራ የሚያደርጋቸው አሉ። እኔ ታውቃላችሁ እነዚህ ሰዎች ለመረዳት አእምሮዬ በቃ አልቻለም። ምን አይነት ሰዎች ነን ግን? ምን አይነት ማን? እኔ ታውቃላችሁ ብዙ ነገር ምን አናገረው እራሱ አልገባኝም። እንዲህ ያደረጉ ሰዎችን ሙሲባ አዛ የሚያደርጉ ሰዎች አሉና እና አድርሱላቸው። ሰው ቸግሮት ነው ልመና የወደቀው ለምኖ በሚሊዮን ገንዘብ አይሰበሰብ ሊሰበሰብ እሱ ራሱን ይጥቀመው እንጂ፣ እናንተ ሊያበድር ሊረዳ ነው እንዴ? ብዙ ብር ተሰብስቦ ልሻል አደለም። በተረፈው ገንዘብ ይሄን ያክል ኸይር ስራ ስሪበት፣ እንዲህ አድርጊበት የሚሏት ማለት ነው። በነገራችን ላይ ስቲል አሁን ራሱ ቸግሯታል። የነየታችሁ አስገቡላት፣ ለፋጡማ ማለት ነው። እኔ ታውቃላችሁ እኛ ማህበረሰብ መረዳት ራሱ አልቻልኩም። ያኔ ምን አይነት የዘቀጠ ማህበረሰብ ብንሆን ነው? ምን አይነት ስግብግብ ብንሆን ነው? ኑሮ ውድነት፣ ድህነት የሚባለው ምን ያክል ህሊናችንን አስቶን ነው። ታውቃላችሁ እኔ ከአቅሜ በላይ ነው፣ ብዙ መናገር ፈልጌ መናገር እራሱ አልቻልኩም። ብዙ ሰዎች እንደዚህ ችግር የሚደርስባቸዋሉ እናንተን ምን ደግሞ መ- መ መራገም ጥሩ አይደለም። እንደው በአላህ የሚያምን አይራገምም እንጂ ይህንን ልመናውን በሽታውን ቅመሱት አይባል አይባል ነገር ችግሩን በሙሉ እንግዲህ ሰምተናል። እባካችሁ እባካችሁ እንደዚህ ነገር ምታ አላህን አትፈሩም? ያጀማ በቃ ትንሽ ገንዘብ ኢቨን እህቴ ተናግራለች። ወላሂ ሁሉም ሰው የሚናየተው በሙሉ ገንዘብ አይሰጥም፣ እንዲያበርታታ እንዳለችው ያ ሰው ተነሳሽነት እንዲኖረው እንዲሁም ደግሞ በቃ ቃሉን መሙላት ከብዶታል ሁሉም በዚህ ዘመን ማለት ነው። ይናገራል፣ በኋላ ሽምጥጥ ነው። አይዞ በርታ ይላል፣ በኋላ ሽምጥጥ ነው፣ ዘወር ነው የሚሉ እና ያም ነገር አለ እና ብዙ ገንዘብ እንደተሰባሰበላት እየታከመች ያለችበት ሁኔታ ነው፣ እና ለውጥ እያሳየው ነው ብላል። ለምንድነው የምታሸማቋት ያጀማ? እና በተለይ ደግሞ ዩቲዩብ እየሰራች ነው አበርታቷት። እንደነዚህ አይነት ትህተቻችንም ብዙ መከራ እንደገና አንድ ሺህ ብር፣ ሁለት ሺህ ብር፣ አምስት ሺህ ብር ሰጥተን በቃ እኛ ረርተናታል ቁጥር ስርቱን ብዙ ምን አይነት ዝቅተኛ አስተሳሰብ የሚያስቡ ሰዎች አሉና፣ አታሸማቋት። በሰላም ትኖርበት ህመሟ ይበቃታል።